ተመልከቱ ውዶች፣ ያያችሁ በኢድ ምድር እንደዚህ እቃችንን እየጫነ ነው፣ ቤታችንን ሊፈርስብን። ለዛ ነው በስደት ያለ ሰው ከውስጡ ህመም ጋር ታግሎ ምንም እንዳልተፈጠረ ጥርሱን በፈገግታ ለማሳየት የሚሞክረው። በስደት ላይ እንደሚኖር ሰው ታጋይ፣ ጀግና፣ ጽኑ፣ ጠንካራና አይበገሬ ሰው የትም አታገኝም። ተመልከቱ ውዶች ያያችሁ በኢድ ምድር እንደዚህ እቃችንን እየጫነነው ነው ቤታችን ሊፈርስብን። እንደዚህ ባዶ አድርገናል። እንግዲህ ተመልከቱ፣ በሀገራችንም በዚህ በሁሉም ቦታ እንደዚህ እያደረጉን ነው። ቤት ፈረሳ አላኖራችሁ እያላለ ቤት ፈረሳ አልተቻለም። ተመልከቱ፣ እቃችንን እናነሳስተናል። እንደዚህ የተወሰነ ሄዶ ነው የተወሰነ ጭነናል። አሁን ደግሞ ይሄ ቀርቷል። እያነሳሳን ነው። ሰላም አሌይኩም ወራሁቱላ በረካቱ። ውድ የተከበራችሁ የተወደዳችሁ ተመልካቾቻችን እንዴት ናችሁ? እንደምን ቆያችሁ? ከኛ ጋር ሁሉ ሰላም ነው አልሐምዱላ ነው። ሰላም በያቸው። ሰላም አሌይኩም ወራሁቱላ ባረካቱ። እንዴት ናችሁ ጋይስ? አማን ነው ላአልሐምዱላ። እና ያው እላችሁ በሰው ሀገር ከሀገራችን ሲሰበሰን ከዚህም እየተሳደርን ነው አይደል እና በቃ ብቻ እስቲ ለእናንተ የተወሰነ ክልል ለማስጎበኘት ወይም ለማሳየት እየጣር ነው። በኢድ ምድር ቤታችን እየፈረሰ ቤታችን ሊፈርሰ ስለሆነ ለቃችሁ ውጡ ተብለን እቃችንን እየሰበሰብነ ነው። እናንተም በዶ አግዙን። ዛሬ ፋ ብለን የምናሳልፍበት ቀን ነበረ፣ አደል ኢድ ፋ የሚባል በቃ ዋናው ዛሬ ነበረ፣ እና ይኸው ነው በዋና ቀን እቃችንን ምናምን ሰብስበን እየሄድ ነው ወደ መሄዳችንን ባናቅ ማለት ነው እና እያገዛችሁን እባካችሁ ሞራል ምናምን እያላችሁ ሰ ሞራል እየሰጣችሁን። ምክንያቱም በሀገርም ቤት እየፈረሰ ያባረሩን፣ እንደገና ደግሞ እዚህም ሁነን እያፈረሱ እያባረሩን። እንግዲህ አሁን መግቢያ እየፈለግን ነው። ተከታተሉን ላይክ እያደረጋችሁ ለማንኛውም ውዶች የተከታተሉን ቤታችንና እንትን ዕቃችንን እንረትባለን አብራችሁን ሆኑ ማድረግ እንዳትረሱ። ዋ ምን ወደ እና እባካችሁ ባካችን እና እንደምታዩ ነው። እንግዲህ ከሀገራችንም ተባረርን፣ አ እንደገና ከዚህም እየተባረርን ነው። እና ጋይሶቼ፣ አንዳንድ ነገር ያው ለመናገር ነው የመጣ ነው። እውነቱን ለመናገር ዛሬ ኢዳችን ነበረ። ኢዳችን ተበላሽቷል። ፋ ብለን እናሳልፋለን ብለን ነበረ፣ አልተሳካም። በኢድ ምድር ያው ቤት ቀየራ ታቁታላችሁ፣ ቤት የምትቀያይሩ ሰዎች፣ በጣም ከባድ ነው። ከባድ ሁኔታ እያሳለፍን ነው። ማዳማችን ጋር ይኸው እንደዚህ ሰርተን ሰርተን ሰርተን መተን ደግሞ እናርፋለን ብለን ስንቀመጥ ደግሞ የለም ማረፍ ሊባል ነገር ማለት ነው ማረፍ የሚባል ነገር የለም። እኔ ምልሽ ግን አንቺ ምንድን ነው ይሄ ነገር የምታደርጊው? ምልሽ ድምፅሽ ብዙም አይደለም። ቤተሰብ ወዳችሁታል፣ አይሰማቸውም። ምን አልባት ምን አይሰሙ እንደሆነ እንግዲህ ያው መሴጅ ላይ ዘንገብሽ ማለት አይሰማም ለማለት እንደዚህ። አለባበስ አለባበስሽ ላይ ምንድን ነው ለምን ደምታስሩ? ጋይሶች ማየት አይፈልጉም። አንቺ እንደዚህ ነው የሚያቆኝ። አሁን እንደዚህ ተከፍቼ ብመጣ እንደዚህ ተገላልጬ ምናምን ብመጣ ማናት ማን ነው ቻናሏን የቀማት? ማን ነው የወሰደባት ምናምን እባላለሁ እኮ ታፈርተሽ ምን ማለት ሌላ ሰው ነሽ እኮ ነው፣ አሁን ላይ ሌላ ሰው ነሽ፣ በብታነሽ ሌላ ሰው ነሽ። እና ሀሳባችሁን ብትከፈት ይሻላል። ሶ ወይስ ይሄ ይሻላል፣ እንደዚህ እንደዚህ ይሻላል። እነሱ የሚያቆኝ እንደዚህ ስለሆነ እኮ ብትከፈትስ ደሞ ምንድነው ነው ማለት ቢያቆሽ ይሻላል ብዬ ነው ማሰብ። ለምን ለምን እንደዚህ እኮ ያቆኛል። ድምጽ እስካሁን ድረስ እንደዚህ ነው። እዚህ ደረጃ ያደረሰው ሁሉ ሰው አያውቅሽ ማንሳት አለብሽ ብዬ አስባለሁ። እናንተን ደግሞ ያው መስማት ፈልጋለሁ። እነሱ ማለት የሚሉትን ነገር ቢሉሽ አይሻል? ሀሳባችን ያው እኔን የሚደግፍ ካለ እሷ እኔ እሷ የሚደግፍ ደግሞ እሷን፣ ከዛ በኋላ አይተን ማስወለቅ ካለብን እናስወለቃለን። ጋይስ እነሱ እንዳወልቅ ሳይሆን እንደውም እንደዚህ ሳይሆን ማውለቅ የሚፈልጉት ንቃብ እንዲያስለብሱኝ ነው የምፈልገው። ብዙ ጊዜ ለምን ቃባት ልብሽ ለምን ቃባት ልብሽ ሚልሽዋለ ብዙ ጊዜ እንደዛ ነው የሚሉኝ። ይሄንን አውልቄ ሳይሆን ንቃብ ልበሽ። አንዳንድ ሰዎች እንደ አሸባሪ መታ ምናምን ተሸፍና እንደዚህ ትለፈልፋለች እንዲ የሚሉ ሰዎችም አሉ። እንደዚህ አጋጣሚ ማለት ይህን ስላደረግሽ ነው እንደዚህ ስለለበስኩ አይደለም። የሰው ልጅ ፍላጎት ሁሉ ይለያል። እኔ ለምሳሌ ማክስ ማድረግ ስለማልፈልግ ነው ማክስ ያላደረኩት። አንቺ ደግሞ ስለምትፈልጊ ነው ሰው አንቺ ደግሞ ስለለበሽ ነገር አንቺ ፍላጎት ስለተከተልሽ አንቺ የሻሸባሪ ልትባይ አይገባም ብዬ ነው ማስበው። ማለቴ ገብቶ አይደለም? እንደዚህ ለብሼ ስለመጣ እኮ እሱን እኮ ነው ማለት። አንዳንድ ሰዎች እንደዚህ ተገላልጬ መውጣት ይፈልጋሉ። ብዙ ሰዎችም ሰብስክራይብ እንደዛ ታገኛለሽ። እኔም ሁለቱን ለመናገር አንደኛ፣ አዎ እኔም ያን ነው ማስበው። ብትከፍቺ ወይም ቻናልሽ ቢዘጋ ሌላ ቻናል ማለት ቤተሰቦችሽን ለማግኘት መታወቅ አለብሽ ብዬ ያስባለሁ። ምክንያቱም ያው የተወሰነው ላይ የሚያስተዋል የተወሰነ አይነት አሁን አንቺ ፊትሽ ከፍቼ ለስራ ብዬ ማን ነው ስለዛ ደግሞ ይህን ብትከፍጪ የተሻለ ነው ብዬ ነው ማስበው እኔ እና ምን ትላላቸው እኔ ያንን ነው ማስበው። መመልበስሽ ቅሬታ ምናምን ኖረኝ አይደለም። ለቤተሰብ ለመታወቅ ቤተሰቦችሽ ለይቶ እንዲያውቁሽ፣ ለምሳሌ ሌላ ቻናል ቢኖርሽ ራሱ በሌላ ቻናልሽ ያው ምናልባት ይሄ ችግር ችግር ቢያመጣብችግር ቢያመጣብች የሆነ የሰው ልጅ ነሽ አላ ብዙ ቻሌንጆች አሉ። አንድ ቻሌንጅ አልፎሽ ወይ ተመለስሽ ወደዚህ መምጣት ብትፈልጊ በልሶ ያሰውን ለማግኘት ትቸገሪያለሽ ነገር እዋ እና፣ ክፍት ከሆንሽ ደግሞ ማንም ያውቅሻል፣ ቤተሰቦችሽ ይመጣሉ ነው ማሰለ። ያው እሱ ትክክል ነሽ ለመታወቅ ይሄ ቻናል ችግር ቢፈ- ቢፈጥርበት እኔ ካታወቅኩኝ፣ በሌላ ቻናል ብመጣ ቶሎ የመቀበሉና ማንነት የመታወቅ እንትን ስላለ ቶሎ ቻናሌ ላይ ሊያድግ ይችላል። ግን ደግሞ እንደዚህ ከሆንሽ እንዴት ትታወቅ ያለሽ ነው። በነገራችን ላይ እኔ እንደዚህ መክፈት እንደዚህ መገላለጡ ብዙም አልፈለኩትም፣ ግን እንሻላ በንቃብ በንቃብ በንቃብ እኔ ንቃብ እንደውም ቢሆን ይሻላል ብዬ ነው የማስበው። እንሻላ እሱን እንጠብቃለን። እስቲ እናንተ ምትላላችሁ? ዶቼ ሀሳብ አስተያየታችሁን አስቀምጡልኝ። እሷ ያለችውን ሀሳብ የምትደግፏት የእሷን ሀሳብ የእኔን የምትደግፉ ደግሞ እኔ መገላለጡ እሷ ብዙ ሰብስክራይብ አያስገኝልሽም፣ እንደዚህ ሆነሽ ማንም ሰብስክራይብ አያደርግሽም፣ ላይክ የማያደርጉሽም እና ተገላለጭ እያለች ነው። እኔ ደግሞ እንደዚህ ሆኜ የተከተለኝ ይከተለኝ፣ ያልተከተለኝ ደግሞ አይከተለኝ። እንደውም በዚህ አሻሽዬ እንሻለ በንቃ እመጣለሁ ብያታለሁ። የእናንተ ሀሳብ እስቲ አስቀምጡልኝ። እዚህ ጋር እንደምትመለከቱት እንግዲህ እቃችንን በኢድ ምድር እያጓጓዝን እንገኛለን። በዱዋችሁ አትርሱን። ቅድም እንዳልኳችሁ በስደት መከራ፣ እንደገና ደግሞ በሀገራችንም እንደዚ ያው የቤት ፈረሳ እንደቀጠለ ነው። የሀገራችን እንደው የህገ ወጥ ተብሎ ነው ምስኪኑ ማህበረሰብ ላይ እየፈረሰ ያለው። ይሄ ደግሞ እድሳት ነው፣ አሮጌ የሆኑ ቤቶችን አፍርሶ መንግሥት የተሻለ ቤት ለመገንባት ነው። ያው ባረቦቹ ነው ቢሆንም፣ ደግሞ ለነሱ ደህና ካሳ ተከፍሏቸው ቤታቸው ነው። ከሚገርማችሁ ተከፍሏቸው ሁላ ቤታቸውን እስካሁን ድረስ እያከራዩት ነበረ። ሆኖም ግን አሁን ደግሞ ውሀና ማብራት ስለሚቆረጥባችሁ በአስቸኳይ ያላችሁበትን ቤት ለቃችሁ ውጡ ተብለን እንግዲህ በኢድ ምድር እንደዚህ እያደረገን እንገኛለን። በዱአችሁ አስታውሱና ደህና ቤትም አላገኘንም። ዝም ብላችን ላይቃችን ሁላም ቤት አላገኘንም። በአስቸኳይ ስለሆነ እንግዲህ ዝም ብሎ የሆነ ቦታ ውሽቅ እንላለን ደህና ቤት እስከምናገኘ ድረስ። ስለዚህ በዱዓ ሁላችሁም እንድታግዙ እንጠይቃችኋለን። መልካም ጊዜ ይሁንላችሁ። የዛሬ ቆይታ ይህን ይመስል ነበረ። በሌላ ጊዜ በሌላ ቪዲዮ ተመልሼ እስከምመጣ ብያላችሁ፣ በሰላም ሁኑልኝ። ሰላሙ አሌይኩም ወረህመቱላሂ ወበረካቱ